በጣም በጣም በጣም ነው የሚያሳዝነው ፎቶ ሚስት እንኳን እንደታ ትነሳ ማራ ሼም ነው በመዳን ያለም ሼም ነው አስሬ ተበልቀጠ የምትሸን ነው እኔ በዳይፐር ፎቶ ሲያነሱን ቁጭ ነው ያደረኩት እኔ ፎቶ ሻፕ አድርገው እንኳን ሲያደርጉት ለሙድ ብዬ አስቀምጨዋለሁ ስትቆላ ነው የምትውለው አገር አይደል እንደምትበራው ምንድነው የሚቆላ ያለ ፎቶ ስራ የለም እንዴ? ሰውየው አንተ ሽንት ቤት ተቀምጣ እኮ ነው ፎቶ የሌለ እንጂ በሙሉ የአንተን ፎቶ እናውቀዋለን። እንዲህ ለፎቶ ነው እንደ ያስቀመጥነኝ የአበባ ጌጥና እንዴ የቤተ መንግስት ጌጥና እንዴ? ኧረ ወደዛ የሌለኝ ዱቄታ ቤ ሜካፕ ስትቀባ ምናምን ስትቆላረ የምትውለው እንዴ? አረ ስራ አለ። እንዴነ መንግስቱ ኃይለ ማርያምን እንደዚህ አራጁን እንኳን እንደዚህ አላየነውም በፎቶ መለስ ዜናዊ እንደዚህ በየቀኑ ፎቶ እንዲህ እንዲህ እያለ ሲነሳ አላየውም ይሄ ሀገር ምራ እንጂ መ ስትቆላ መዋል ነው እንዴ ከአርቲስቶች ጋር ምናምን አንሱኝ እንዴ ሀገር እኮ ነው የሚመራ በቃ ፉንፉን ስትሄድ ነው የምትውለው ምንድን ነው የሚያደርግልህ ለሀገር የሚጠቅሙ ከአንተ የበለጠ እኮ የሚጠቅመው ኤርሚያስ አመልጋ ነው። እመቤቴን ነው የምልህ፣ ከአንተ የበለጠ ለኢትዮጵያ የሚሰራው ቢመራን ደስ የሚለኝ እንደ ኤርሚያስ አመልጋ ያሉ የቢዝነስ ሰዎች ለኢትዮጵያ ይጠቅሙኛል። ከሚገባው በላይ ምንድን ነው ስራ? እኔ ያልገባኝ ምንድን ነው ስራ? ስትቆላ መዋል፣ ፎቶ ስትነሳ መዋል፣ ጀበና ስትሰብር ፎቶ አንሱኝ ውሃ ስታጠጣ ፎቶ አንሱኝ። ሽንት ቤት ነው የቀረን፣ እኮ ስትቀዝን ማየት ብቻ ነው የቀረን። ሌላው እኮ በሙሉ ተነስተ ጨረስከው እኮ። በምን እንይ? በቃ በፎቶ ልጅ ይ- ሴት እንኳን እንደዚህ አትነሳ። እመቤቴን እመ- ድንግልን፣ ሴት ልጅ እንኳን እንደዚህ ለፎቶ ስትቆላ ይቻላል እንዴ? ቤተ መንግስት ፋሽን ሾው አደረከው እኮ አባቴ። ወንድ ወንዱን እንጂ ወንዱን እንጂ፣ እመቤቴ ስትቆላ ነው የምትውለው ቀኑ ሙሉ። እስቲ ያንሱኝ መጽሐፍ ይዤ፣ እስቲ ያንሱኝ እንደዚህ ሆኜ፣ እስቲ እዚህ ጋር ካሜራ ትከሉልኝ፣ እዚህ ጋር ካሜራ አድርጉልኝ። ምንድን ነው የሚሰራው? ለምን ለሀገር አይሰራ? ሄሎ ፋሳ፣ እንደዚህ አይነት እኔ መንግስት ብትለ- አይመቸኝ

ፍንዳታ ይመስል አስር ቦታ ላይ ፎቶ አንሱኝ፣ ፎቶ አንሱኝ የሚል ኧረ በእናትህ ተደበቅ። የፎቶ አይ ሰገጤ አይደለ ሰገጤ እኮ ፎቶ ላይ ነው የሚውለው። አዲስ ነገር እውነቴ ነው፣ አዲስ ነገር ሆነ ብርቅ ሆነብህ። ከሰባት አመት ጀምሮ የምትመኘው ነገር ስለሆነ ብርቅ ሆነብህ። በቃ ቤተ መንግስት ገባ እንዲህ እንዲህ ስትል ትውላለህ። እሱን ተውና ስራ፣ ስራ ፍትህ የሚፈልጉ ወንድሞች ያሉን ሀገር ለመጥቀም የግቡ ወንድሞቻችንን የምታስሩና የምታሰቃዩ ናችሁ። ሀገር ለመጥቀም እንግዲህ ጌታችሁ አሰፋን የሚነካ ማን አባቱም የለም። ስራ ስራ። እስቲ ልብ ካለ የዘረፈውን ጥፍር የነቀለውን የገደሉና ቦጫይንን ያዝ እስቲ ልብ ካለ። ስራ ስራ። ወይ ባራ እንዴ ባንክም ይዘርባ 18 በጠራራ ፀሐይ የራስህ ዘራ አለላ አይደል እንዴ እሱ ለምን አትይዘን? ለኢትዮጵያ የሚሰራ የኢትዮጵያ ላይ የተለያዩ ቴክኖሎጂዎችን ይዞ የመጣ አለ የተባለ ተንቀባሮ የሚኖር አሜሪካን ሀገር ተንቀባሮ አንቱ ተብሎ የሚኖር ወንድማችንን ወስደ እስር ቤት ወተፍከው። እውነት ትመነምናለች እንጂ እማ ቤቴን አያጠፋ። እውነት ትመነምናለች። እንደዚህ አይነት ሰዎች ገብተው ደሃ የሆኑባት ኢትዮጵያ ነው ያለችው። እንደዚህ አይነት መንግስቶች ነው ያሉንኛ። ሲቆሉ የሚውሉ ፎቶ ላይ ሰልፊ ሰማንያ ጊዜ ሲነሱ